ማክሰኞ ኤፕሪል 22 2025፣ ራፕሶዲ ኦፍ ሪያሊቲ በፓስተር ክሪሶ ያኪሎን። የዛሬው ርዕሳችን የሚሆነው እመኑ እናም አድርጉ ይላል። ኢየሱስም ቢቻልህ ትላለህ፤ ለሚያምን ሁሉ ይቻላል አለው። የማርቆስ ወንጌል 9:23 መጽሐፍ ቅዱስ የዳዊት ልጅ ሆይ ማረን ብለው ወደ ኢየሱስ ስለመጡ ሁለት ዓይነ ስውሮች ይነግረናል። የማቴዎስ ወንጌል 9:27 ኢየሱስ ወዲያውኑ አልመለሰላቸውም። ነገር ግን ተከትለውት ወደ ቤት እስኪመጡ ድረስ ጠበቀ። ከዚያም ጌታ ይህን ለማድረግ እንደምችል ታምናላችሁ? ሲል ጠየቃቸው። እነሱም አዎን ጌታ ሆይ ማቴዎስ 9:28 ብለው መለሱለት። ከዚያም፣ መጽሐፍ ቅዱስ እንዲህ ይላል፣ እንደ እምነታችሁ ይሁንላችሁ ብሎ ዓይኖቻቸውን ዳሰሳል። ዓይኖቻቸውም ተከፈቱ። ማቴዎስ 9:29-30 ለሁለቱ ዓይነ ስውራን ያቀረበው ጥያቄ አስተውሉ፣ ይህን ማድረግ እንድችል ታምናላችሁን? ፈውሳቸው በእምነታቸው ላይ የተመሰረተ ነበር። በተመሳሳይ በማርቆስ 9:22 አንድ ሰው ልጁን ፈውስ እንዲያገኝ ወደ ኢየሱስ ይዞት መጣ። ሰውየውም እንዲያወጡት ለደቀ መዛሙርቱ ነገሯቸው፣ አልቻሉም። ማንኛውንም ነገር ማድረግ ከቻልክ እራራልን እና እርዳን በማለት ተማጸነው። መምህሩ መልሶ ለሚያምን ሁሉ ይቻላል አለው ማርቆስ 9:23 ሰውየው ኃላፊነቱ ሙሉ በሙሉ በኢየሱስ ላይ እንደሆነ አስቦ ነበር፣ ነገር ግን ኢየሱስ ስለ እምነቱ እንደሆነ አሳየው። ሰውየውም ጌታ ሆይ አምናለሁ፣ አለማመኔን እርዳው ማርቆስ 9:24 ይህ የእምነትና የጥርጣሬ ድብልቅ ቢሆንም ጌታ ምሕረትን አድርጎ ልጁን ፈውሶታል። ኢየሱስም እርኩሱን መንፈስ ገሰጸ እና፣ አንተ ዲዳ ደንቆሮ መንፈስ፣ እኔ አዝሃለሁ፣ ከእርሱ ውጣ እንግዲህም አትግባበት አለው። እግዚአብሔር ምንም ጊዜም ለእናንተ መልካም ለማድረግ ፈቃደኛ ነው። መስፈርቱ እምነታችሁ ነው። ቀለል አድርጎ ማመን ብቻ በቂ አይደለም፤ የምታደርጉት ነገር ልክ እንደሚያምን ይሁን ንግግራችሁ ልክ እንደሚያምን ይሁን አስተሳሰባችሁ ልክ እንደሚያምን ይሁን እንደምታምኑት ካላሰባችሁ እንደዛ አትናገሩም እናም እንደዛው ካልተናገራችሁ እንደዛው አታደርጉም የእግዚአብሔር ቃል አእምሮአችሁን ያድሳል እንዲሁም በትክክል እንድታስቡ ይረዳችኋል ከእምነታችሁ ጋር የሚስማማ ህይወት እንድትኖሩ ያስችላችኋል ሮሜ 12፡2 ምንም እንኳ አንድ ፕሮጀክት ወይም ተግባር የቱንም ያህል አስፈላጊ ቢሆን፣ ምንም እውነተኛና ከእግዚአብሔር እንደሆነ ብታረጋግጡም እንኳን፣ ይቻላል ብላችሁ ካላመናችሁ በስተቀር አይከናወንም። ያለ እምነት፣ ስራውን እውን ለማድረግ የሚያስችል ተሳትፎ አይኖራችሁም። ይልቁንስ እንዳልተሳካ ስራ ወይም እንደ ባከነ ሀብት ትመለከቱታላችሁ። ለምሳሌ፣ ወንጌልን ሙሉ ለሙሉ በአለም ዙሪያ መስበክ እንደሚቻል ማመን አለባችሁ። መጽሐፍ ቅዱስ ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በአለም ሁሉ ይሰበካል ይላል በዚያን ጊዜም መጨረሻው ይመጣል ማቴዎስ 24:14 ያለዚህ እምነት ተግባሩን ለማከናወን አስፈላጊ እርምጃ አትወስዱም በታሪክ ለመጀመሪያ ጊዜ ሁሉንም ሰው በወንጌል ለመድረስ የሚያስችል ቴክኖሎጂና የሰው ኃይል የታጠቅንበት ዓለም ውስጥ ነን በአለም ዙሪያ ያሉ የእግዚአብሔር ህዝቦችም ዝግጁ ናቸው ወደ ሁሉም ቦታ ያለምንም ገደብ ለመሄድ ተዘጋጅቷል እናም አስፈላጊውን ሁሉ ለማሰባሰብ እና ለማሰማራት ተዘጋጅተናል። እንደሚቻል እመኑ። ሃሌሉያ! የዛሬውን አጭር ጸሎት አብረን ጸል ውድ አባት ሆይ፣ እምነቴን ስለሚገነባው እና ትክክለኛ አስተሳሰብን ስለሚሰጠኝ ቃልህ አመሰግንሃለሁ። በዚህ ጊዜ በወንጌል አለምን መድረስ እንደሚቻል አምናለሁ። በጸና እምነት አደርጋለሁ፣ እናገራለሁ፣ እናም አስባለሁ። ለሚያምን ሁሉ እንደሚቻል በማወቅ ራዕይህን ወደ ፍጻሜ እንዳደርስ የሚያስፈልገኝን ነገር ሁሉ አስጠጥቀኛል። በዚህ መለኮታዊ ስልጣን ውስጥ የበኩሌን እንድሰራ ስለሰጠኸኝ አመሰግናለሁ። በኢየሱስ ስም አሜን። ለተጨማሪ ጥናት፦ የማቴዎስ ወንጌል 9፡28-30 የማርቆስ ወንጌል 11፡22-23 የማቴዎስ ወንጌል 17 ተባርካቸዋል።